ሰላም ጤና ያስጥልን አድማጭ ተመልካቾቻችሁን በያላችሁበት የምድር ዳርቻ ሰላማችሁ ብዘት ትርፍርፍ ይበልል። እንዴት አላችሁ? ዛሬ እንግዲህ ሱመያ በአዲስ ነገር መታለች። አዩም እንደዚሁ። በዛ ላይ ደግሞ የሰይዶ እህት ትልቅ ነገር ታናግራለች ማለት ነው። ታዲያ እናንተም ለቻናሪ አዲስ ከሆናችሁ ላይክ ሰብ ሼር በማድረግ ቤተሰብ እንድትሆኑ በትትና ጠይቃለሁ፣ ማለት ነው። ዛሬ እስኪ የሰይዶ እህት ምንድን ነው ያለችው? የአንዳንድን ጊዜ ማለት ነው ደንበር ስታልፉ ሌሎች አዩ፣ አንቺ ደንበር ስታርፊ፣ መስመርሽን ስትስቺ፣ ሌሎች ሰዎች መጥተው ስለ አንቺ ይናገራሉ ማለት ነው። በእርግጥ አንቺ ሰዎች መጥተው ሳይናገሩ ራሱ እንዲሁ ሁኔታሽ ራሱ ይናገራል፣ ሁኔታሽ ይናገራል። እስኪ እንስማት፣ እንስማት ማለት ነው የሰይዶ እህት ምን እንደምትል እንስማት። እንግዲህ ተመልከቱ። በሰው ማስደጉ ይልሽ ነበረ። ድምጼን ስሰሚ ገና ለገና ትዘግብኛለሽ ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺ ማግኘት ስላልቻልኩ፣ ገባሽ አይደል ትግስት? ፍራቻ አይደለም ዝም ያልኩበት፣ ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱም ሳናግረው ለእኔ ያስማቸው በረ ማለት ነው። እህቱ እኔ ስልክ ደጋግሜ ስደውልልሽ፣ ደጋግሜ ስደውልልሽ፣ እንኳን የኔ ስልክ መሆኑን እያወቅሽ ትዘግብኝ ነበረ በዛ ላይ ደግሞ ይህንኑ ይህንኑ ድጋሚ ማለት ነው። ሱመያም ተናግሯለች። ምንድነው ያለችው? የሱ ቤተሰብ የሆኑ ሰዎች በሚደውሉ ሰዓት በሚደውሉ ሰዓት እሷ ምንድነው ብታደርገው ጭራሽ ከስልኩም ታጠፋለች ነው ምትለው። እና እንደዚህ አይነት ክፋት እስከምን ድረስ እንደሚወስድሽ አላውቅም። አንዳንድ ጊዜ የባል ቤተሰብ ከጠላሽ ደግሞ በጣም መጥፎ ነው። ምክንያቱም እነሱ ለወንድማቸው ብለው ዝምታን ምናልባት መርጠው ሊሆን ይችላል። አሁን ግን አንቺ የምትቆሰቁሺው እሳት እየተቀጣጠለ እየተቀጣጠለ ዛሬ ላይ መናገር ያልፈለገችው ሚዲያ ላይ መውጣት አልፈልግም፣ እኔ ሚዲያ ላይ ወጥቼ መናገር አልፈልግም፣ እንደዚህ አይነት ነገር ደስ አይለኝም፣ ጥሩም አይደለም ብላ የምታስበው አደብ ያላት ሴት፣ ልክ እንዳጅ ያልተዝረከረከች አደብ ያላት ሴት መታ። አሁን ሀቅ ሀቁን ስትናገርብሽ ነገር ደግሞ ጎጭጓ ማለትሽ አይቀርም እንጂ የተለመደ ነው ማለት ነው። ምክንያቱም ያንቺ አመል በቃ ኦቨር ኦቨር፣ ከመስመር እያለች ነው ትናንትና ደግሞ ደስ የሚለው ነገር ሱመያን እመጣልሻለሁ የመን ድረስ እያልሽ ቁቅ ቁቅ ሲያደርግሽ ነበረ። ዳሩ ግን ምን ታረጊዋለሽ? ምን ታረጊዋለሽ? እንደ እድል ሆኖ ሱመያ የመን አይደለች ሌላ ቦታ ነች። እንግዲህ አዩ ማለት እሷ ሌላ ቦታ ነው ያለችው። ምን ትሆኝ? ምን ትሆኝ? አሁን ምን ትሆኝ? ደግሞ ሱመያ የተናገረችውን ደግሞ አብረን እንስማ እስኪ። እንግዲህ አሁን ያለሁት መዳም ቤት ነኝ። በጣም እኔ እንጃ በጣም ጥሩ መዳም በቃ እንዴት አድርጌ በቃ እንዴት አድርጌ ወይ ኬክ እና ባጭሩ ቻንስ ነው ያለች ማለት ነው። ስለዚህ በዚህ ነው ሴትዮዋ ዘዋሪ እንድባይ ስለፈለገ ነው። ሌላው ይቀርና የቀን ነገር ሁሉ ነገር ቢጠፋበት ባንክ ቤት ያለው ነገር እንዳለ ቢጠፋ ግን የቀን ገቢውን ማስቆም አይችልም። ስለዚህ አይቸግረውም። በዚሁ አጋጣሚ ደግሞ እሷ አቸግሯት አለም እያለ ሲናገር ነበር። በእርግጥ አሁንም ችግሮኝ አይደለም እላለች። ችግሮኝ አይደለም ጥሩ ማዳም እንዳጋጠመቻት ና እንዲሁም ደግሞ እስ እንደሷ አዘዋሪ የሆነች አብራ ምታዘዋዙራት እንደገጠመቻትና ደስ እንዳላት በጣም ሪላክስ እያደረገች እንደሆነ አሁን ደግሞ ምን ታደረጊዋለች እንግዲህ ወይዘሪት አዩ አዩ በረኪና ማለት ቻዩ፣ እንግዲህ ተቃጣይ ማለት ነው። አሁን ከየመን ደግሞ ወደ ኦማን፣ ከኦማን ደግሞ ወደ ዱባይ፣ ከዱባይ ደግሞ ወደ ኳታር ስትዘዋወር፣ እንግዲህ እዘዋወራለው፣ እሄዳለው ካልሽ ምርጫው ያንች። አደብ አልገዛም እሄዳለው ካልሽ ማለት ነው፣ ምርጫ ያንች ነው። ስለዚህ ሰይድም ደግሞ ይህንን እቃቃ ጨዋታ እህል ይሄንን ዝም ብሎ ወደ ነ ወዲህ የሚሆነውን ነገር ትተህ የልጆችህን እናት ብትመልሳት፣ እንደገና ደግሞ እሷም አትፈልገኝ በቃ ከዚህ በኋላ አትፈልገኝ እያለች ነው። በእርግጥ ሰው ደግሞ የከንፈሩን ፍሬ ይበላል ይባላል እና ሱመያ የእኛ ንግስት ማለት ነው። በዚሁ አጋጣሚ ሰው የከንፈሩን ፍሬ ይበላል ይባላል። ስለዚህ አንዳንድ ጊዜ ደግሞ አትፈልገኝ አትበይ። የልጆችሽ አባት እስከሆነ ድረስ የልጆችሽ አባት እስከሆነ ድረስ ሊፈልግሽ ግድ ነው፣ ሊፈልግሽ ግድ ነው። ምክንያቱም አንቺ ውድ የሆኑ እንቁ የሆኑ ልጆችን ወልደሽ ሰጠሽዋል። ወልደሽ እስከሰጠሹ ድረስ እንዴት ብሎ እንዴት ብሎ ማንም ሊሰጠው የማይችለውን ከፈጣሪ በታች ማንም ሊሰጠው የማይችለውን ስጦታ አንቺ ውድ ባለቤቱ ሚስቱ ሰጥተሽዋል አለ ስለዚህ ቢፈልግሽ እንደውም ማለት ነው ለዝች ተንከሲስ ሲባል ለዝች ጨርጣራ አናታም ለዝች አናታም ሲባል ማለት ነው የብሬን ነው በእውነቱ ለዚች አናታም ሲባል ምን ማድረግ አለብሽ መሰለሽ ወደ ባለሽ ተመልሰሽ ባለሽ የደና ልጆችሽን አብረሽ ይዘሽ አብረሽ ብትኖሪ እኔ በጣም ደስ ይለኛል። በተለይ የእሱ ቤተሰቦችም እየወደዱሽ፣ የእሱ ቤተሰቦችም እያከበሩሽ እያየሻቸው አንቺ ለምን ለምን ለዚች ተንካሴስ ብለሽ ለምን ወዲያ ወዲህ ስትዟዟሪ ያለሽ? አዎ የሰው ልጅ ከወንድ መጠበቅ የለበትም ሰርቶ ወደፊት ከፍ ማለት አለበት የሚለውን እኔም እጋራሻለሁ። ጀግና ነሽ፣ ጠንካራ ሴት ነሽ፣ ጎበዝ ነሽ። ግን ደግሞ አንዳንድ ጊዜ ለልጆቻችን ሲባል እንኳን የኛን ጥንካሬ ገታ አድርገን ልጆቻችን የሚፈልጉትን ነገር ለምሳሌ ልጆቻችን የሚያስፈልጋቸው ምግብ፣ ልብስ ወይም ደግሞ ይሄ ብዙ የሚያብረቀርቁ ነገሮች ብቻ አይደሉም። ትልቁ ነገር የአባት ፍቅር፣ የእናት ፍቅር አንድ ላይ ሆኖ ያስፈልጋቸዋል። ያንን ደግሞ መስጠት የምትችሉት አንቺና ሰይድ ናቸው። ወላዩም በይ ወላ ክስ ወላጎትም በዩ ማለት ነው። ማን ነው ይህንን ፍቅር መስጠት የሚችለው? አንቺና ሰይድ ናችሁ። ስለዚህ አትፈልገኝ ማለቱን ትተሽ አትፈልገኝ ማለቱን ትተሽ እሱም አንቺን ፍለጋ እውነት እንደዚህ እየወጣ እየተንከራተተ ከሆነ እቺ ለሀጫን የምትተፈው ለሀጫማ አርፋ ዝም ብላ ቁጭ እንድትል፣ እነዚህ ሌሎችም ደግሞ የእሷ በእሷ ስር ማለት ነው እንደዚህ እንደ እንቁራሪት ከስር ከስሯ የሚሉትም እነሱም አርፎ ቁጭ እንዲሉ እንዲገላገሉ ብታደርጊ። ግን ደግሞ ልክ አንቺ እንዳልሽው እነሱ ድራማ ነው እየሰሩብኝ ያሉት ድራማ ነው እንጂ ትክክለኛ አይደለም። የመንስ ነው ወይስ አይደለም የሚለው ለአንቺ ራሱ አጠራጥሮሻል። እንኳን አይደለም እኛ እንደተጠራጠር ነው አንቺ ራሱ ተጠራጥረሻል። እውነት ነው እኔም ተጠራጥሬያለሁ። ግን ደግሞ እዛ ጋ ደስ የሚለው ነገር የእውነት የሆነ ደስ የሚል መልዕክት አስተላልፈል ዘድ እሱ ምንድነው? ናግባ ጓደኛው ናግባ ና ከኔ ጋራ ከጀርባ ላለው ድምፅ እጅግ በጣም ይቅርታ ጠይቃለሁ፣ የኔ ውዶች አለት ያው በማዳም ቤት ነው። እዛ ደግሞ ስትቀመጡ ደግሞ ብዙ ጩኸቶች ነገሮች አሉና ና የፍሪጅ ጩኸት ነው። ሌላ ቦታ ወጥቼ ደግሞ እንዳልቀጽላቸው ዙሪያውን ካሜራ ስለሆነ እየጠበቃ መቅረጽ አልችልም ማለት ነው። ስለዚህ ያለኛ አማራጭ ጭቁጭ ብዬ ነው ቀርጽ እናንተ ደግሞ ቀበላታችሁ እዚሁ አጋጣሚ ላስታውሳችሁ፣ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ እኔ ወዶች ማለት ነው። ወደፊት ፈጣሪ ቢፈቅድና ቢወድ ጥሩ ጥሩ ነገሮችን አብረን እንትን የምናቀርብ ብቻናል ይሆናል ማለት ነው። ከእነ ሱመያ በዘለለ ከእንደዚህ አይነት ጀግኖች እህቶቻችን በዘለለ እኛም ደግሞ ጀግና ሆነን ውጤታማ የሆኑ ነገሮችን እንሰራበታለን። ስለዚህ እንደዛ እናደርጋለን እና እናንተ አብራችሁ መሆናችሁን አሳዩኝ ማለት ነው እና ሱመያ ልክነሽ አልተሳሳትሽም። ጓደኛው ራሱ ለዚህ ለንትን ብሎ እንዳዘጋጀው ራሱ በደንብ ያስታውቅበታል፣ ከአነጋገሩም ከምኑም ግን ደግሞ እዛ ጋር ያስተላለፉት መልክት ደግሞ ደስ የሚል በመሀል ደስ የሚል መልክት አስተላልፏል። ሱ ምንድ ነው ናግባ ሰይዶ ሲለው እኔ እኔ ብቻ ረንጅ እንደ የምታይ ከዚህ ጋር ብዙ ኢትዮጵያውያኖች ወድቀው አይታዩም ወይ እያለ ሲናገረው ነበር። እውነት ነው፣ ብዙ ኢትዮጵያውያኖች ወድቀው ይታያሉ፣ ብዙ ኢትዮጵያውያኖች እየተንከራተቱ ይታያሉ። እና ሰይዶ በዛ አጋጣሚ አሪፍ መልክት አስተላልፏል ማለት ነው አሪፍ መልእክት አስተላልፏል ማለት ነው። ስለዚህ የኛ ወደ የኛ እንቁ ሴት የኛ ጠንካራ የሴቶች ምሳሌ ጀግና ሴት ማለት ነው። አንቺ ጀግና ነሽ፣ አንቺ ጠንካራ ነሽ። ቤተሰቦቹ የሚወዱሽ፣ ቤተሰቦቹ የሚያከብሩሽ ጥንካሬሽን ስላዩ ነው። አንድ ሰው ጠንካራ ከሆነ የማይወደውስ የለም። ስለዚህ እኛም ደግሞ ዛሬ ንግስቷ ንግስቷ ንግስቷ እያለን ያንቺ የቀን አክባር ሽል መስማት የምንጓጓው የምንፈልገው ጅግናና ጠንካራ ሴት ሲሆን ነው። ጠንካራ ሴት ደግሞ ጥንካሪዋ ለሌሎች ይጋባል። ስለዚህ የአንቺ ጥንካሬ ለአንቺ ጥንካሬ ለእኛም ደግሞ በስደት ላለነው እህቶችሽ በእውነት ይጋባብናል። አንድ ሴት ሚያክል ጀግና ሆና ለልጆቿ አይነት መሆን እንዳለባት እንደገና ደግሞ ወንድ ልጅ ስር እየተርመጠመጠች መጠበቅ እንደሌለባት በደንብ በደንብ አሳይተሽናል። በእርግጠኔም በዚያምናለሁ ምክንያቱም ጀግና ሴት ጠንካራ ሴት ልጇን ገና ሀብላ ከወዷ ከወዷ ውስጥ መጸነ ፅንሱት ከተጀመረበት ቀን ጀምሮ ለልጇ ገና ሳይወለድ መንገድ ያለባት እኔ ጀግና እናትና ጠንካራ እናት ሆኜ ላሳድግ ቃል ገባለሁ ብላ ነው መንገድ ያለባት። አንቺ እንደዛ አይነት ሴት ነሽ። ስለዚህ እንዳንሹ ቤተሰቦችም ደግሞ ይሄንን እናደርግልሻለች መያትን ከራተች የወንድማችን ልጅ ናቸው ምናምን ቢሉሻ እውነት ነው ሀቅ አላቸው። ሀቅ አላቸው ሀቅ አላቸው። ለዚህም እንደዚህ ቢሉሽም ሀቅ አላቸው። አንቺም ደግሞ አገናዝቢበትና አዎ ሰይዶ ለእኔ ይሆነኛል። ይችን ተያት እቺ በየደቂቃው እየመጣች የምታንቧርቀውና ለሀጫ የምትተፋን እሷን ታያት እሷ ተያት። ከቁጥር ራሱ አትገባም ማለት ነው። ከቁጥር ራሱ አትገባም። በየፈሪዘርም የለብኝም አንድም ነገር ምናምን። ይሄ እኮ ዝም ብሎ ቆርቆሮ ዝም ብሎ ገና ሳይነኩት የሚንቋቋል አይደለ? እንደዛ ነው እኮ የምትንቋቋው እሷ። እንደዛ ነው የምትንቋቋው። ስለዚህ እንደዛ ስለሆነች እንደዛ አይነት ሴት ስለሆነች ለእሱ አታያትና፣ ሰይዶን ተመልከቺ፣ ቤተሰቡን ተመልከቺ፣ ልጆችሽን ተመልከቺ። የእኛ ንግስት ሱመያ ማለት ነው። እና ውድ ቤተሰቦች ለዛሬው እዚህ ላይ ይቃል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የምድር ዳርቻ ስራዋቸው ይበልልኝ። ውዳችኋለሁ። አከብራችኋለሁ። ሰላም